ያለውን ቃሚ ነ ጀዝባ ነህ ለዛ ነው እርሶ ሰውዬ ለምንድን ነው የማይፋቱኝ እኔ ምን አድርግ ነው የሚሉኝ አረ ተፋቱኝ በእናቶት እንዴ እኔ አልፈልግም አልጫ መብት ያደል እንዴ እንደ እኔ ለርሶ ቪዲዮ የሚሆን እኔ በሱ አስፈጭቶ አስቀምጠውልኛል አንዴ አረ ተፋቱኝ በእናቶት እኔ አረ እዛው በሶም አልጫውም ይነቆት አላሁም መሰል ነገሩ ከቁጥጥር ውጭ ወጥቷል ዳውድ ማለት እብድ ከእብድም በላይ ነው በሙነሺድ ኑር ሁሴንና በቲክቶከሮቹ መሃል የተፈጠረው ነገር ኦፊሻሊ ጦርነት ሆኗል። ሐሙድ ሀቢቢ ቢቢ የኔ ስራ ተጫወተብኝ ብሎ እምቢ፣ ኑሩ ዝም ብሎ ሙድ ተያዘበት መስሎት ልጆቹን እብድና ዱርዬ እያለ በቀጥታ በስድብ መለሰ። ማሳበድ ዝም መለሰ። እዚህ ጋር ግን ትልቁ ጥያቄ ይፈጠራል። የምር ግን ይሄ ሰውዬ ማንም ሊያቆመው አልቻለም ወይስ እኛን አላበድንም ብለን ያበድ ነው? አሰላሙ አለይኩም ልበላችሁ። በክብር እሱ አሰገደኝ። ሶላተል ዓስር ከሶላት ስመለስ እኔ ሙንሺድ ኑር የሁለጉ እንፋኔ የጠጣሁን ቀሸር አንድ ስፒከር አንድ ማይክና ማንም ሊገመት የማይችለው ግጥም ይዞ ሰፈሩን የሚያደበላልቀው ኑሩ ሁሴን የጦር ሜዳውን ቀይሯል። ልጆቹ በዳንስ ሙል ሲይዙበት፣ ዛሬ በልጅ ዳውድና በሐሙድ ላይ የለቀቀውን ቪዲዮ ስታዩ በሳቅ ታለቅሳላቸው። ለምን በፓሽኑ ውስጥ ይህ ሁሉን እንዴት ተፈጠረ? ያዙኝ ልቀቁኝ የሚሉትንና የሚያስብሉትን የመልስ ምቶች ጨምሮ ሁሉንም የዚህ ውዝግብ ክስተቶችን እንመለከታለን። እዚህ ጋር ግን ዛሬ የሚደንቅ የሙነሽዱ ምላሽ፣ የልጆቹ ድንቅ በስርዓትና ለምን ኑሩ የፓሽኑ ንጉስ እንደሆነ እናያለን። ይህን ሁሉ ጥንቅጥ ያስነሳው ዋናው ግጥም ምን ይመስላል? እስኪን ጀምር። ወንድሜ ከበርጫ ብላበት አልጫ፣ ወንድም ከጌለንሶ ብላበትን በሶ፣ ወንድሜ ከወንዶ ብላ አቦካዶ፣ ወንድሜ የክሩብ በርጫ በርጫ ያደርጋል ነጭ ናጫ። ቆይ ግን መጀመሪያ ለዚህ ሰው የኮንፊደንስ ክብር ልንሰጥ ይገባል። ፕሮዳክሽን ላይ ግጥሙ፣ ዜማው፣ ቅንብሩ፣ ሁሉም በሱ እይታ ትልቅ አስተማሪ መልእክት እያስተላለፈ እንደሆነ ነው የሚያስበው። ችግሩም እንደሆነ ታውቃላችሁ። እኔ የሚገርመኝ ቤት ለመምታት የመረጣቸው ርዕሶች እና ቃላቶች ናቸው፣ ሆድ የሚያቆስዱት። ቆይ በርጫ ካልጫ ጋር ገለምሶ ከበሶ ጋር በምን መልኩ ነው የሚገናኙ? ይህ ዩ ትስኪ ፓሽኑን ስፒከሩን ተሸክሞ በጠራራ ፀሐይ ይሄን ሁሉ መንገድ ሲዞር አይደክመውም አትሉም? አንድ ቀን የምፈራው ወይ ባትሪ ያልቅበታል ወይ ባዶን ተሸክሞት ወደ ቤቱ ይሄዳል። እናም ይሄን አይተው እነልጅ ዳውድና ሀሙድ ኧረ፣ እናንተ ልጆች ግን ተወ አድከም የሆኑ ልጆች ናቸው። ወላሂ የኑሩን ሥራ ባገኙ ጊዜ በሙር ልብሲን ካርከው ለቀቁት። ዳንሶ ነው ይትስኪ ብላበታአልጨ ወንድም ከጌለንሶ ብላበትን በሶ ወንድም ከወንዶ ብላ አቦካዶ ኑር ሁሴን በቁም ነገር የሠራውን ነሺዳ እነሱ የቲክቶክ ቻሌንጅ አደረጉት። የምር ግን እነዚህ ልጆች ሰውየውን የሚሠራቸውን ስራዎች ባያደምቁለት ኑሩ ይሄን ይሃል ትኩረት ያገኘ ነበር እኔ አይመስለኝም። አሁን ግን ህዝቡ ግራስ ኪጋባው ድረስ እየተዝናናባቸው ነው። ግን ኑሩ ዝም ብሎ የሚያይሰው አይደለም። ኑሩ ይህን ሙድ መቋቋም አቃተውና ንዲቱን ለቀቀ። ጀግናው ሙነሽዱ የስፒከሩ ንጉስ ኑር ሁሴን ዝምታን አልመረጠም። ተመልከቱ። የመለሰው በነሽድ አይደለም፣ በቀጥታ ስድብ ነው። ልጅ ነው ዳሊም ነው እንዴ ልጅ ዳውድ እኮ ሙርሺዳ ደህና ነሽ መሰላን ገባሽ አለ እና ከዛ በኋላ ሀ ያ የለመድነው ነው ነገር አለ እጁ እንደዚህ ያረገ የአቶ በርጫ ለምንድነው የማይፈቱት እንዴ ተፋቱ እንጂ ምን ሸይ ነው ማለት ነው ዳውድ ማለት እብድ ከእብድም በላይ ነው እዚህ ጋር ዳውድን ቀጥታ እብድ ብሎ ሰደበው አንተ ዳውድ ማለት እብድ አቡ ይገጥምለታል እኮ ግን ይገርመኛል የሰውየው ፓሽን አበደ ማለት ነው። እዚህ ጋር መልእክት አለኝ ካልክ ያን ማስተማር እንጂ ምን ስድቡ ምን ያደርጋል? ለምን ትሳደባለ? ከዚህ የስድብ መልስ ምት ሐሙድም አላመለጠም። እዚህ ጋር ደግሞ ከየት የመጣ ድርጊ ነው እያለውም ነበር። ለምን መልእክቱን በአግባቡ ትረዱም እያለም ሲናደድ ነበር። እኔን የሚገርመኝ በዚህ ግርግር ውስጥም ማይኩንና ስፒከሩን አለመታው ነው። እንዲሁም አሁን ስፒከሩን የጨመረው ይመስላል። ይሄ መልስ ምት ሳይሆን የኒውክሌየር ቦምብ ነው። ግን እዚህ ጋር ለሐሙድ የለቀቀው የመልስ ምት በታሪክ ተመዝግቦ መቆየት አለበት። ሐሙድ ሐቢቢ ቢምቢ ምንድን ነው ይሄ? ዲስትራኩን በራሱ ነሽዳ ዜማ እየሰራ ነው። ሰውዬው በንዴት ውስጥም ሆኖ ግጥምና ዜማን ይፈጥራል። ለዚህም አድናቆት ይገባዋል። በመጨረሻም ግን እውነት ለመናገር የኑር ሁሴን ነገር ትንሽ ቢያስቅም፣ ለሚሰራው ነገር ያለውን ፍቅር ግን ሳላደንቅ አላልፍም። ሰው ምን ይለኛል ሳይል በራሱ አለም ነግሶ በዛች ስፒከሩ ለራሱ የሚያስደስተውን ነገር ይሰራል። እነልጅ ዳውድ ቢሆኑም ነገሩን ወደ ቀልድ ቀይረው ህዝቡን አዝናኑት እንጂ የተንኮል አይመስለኝም። የኑር ሁሴን ፓሽን እና የልጆቹ ሙድ አያያዝ በጣም የሚያስገርም ነው። ያው ከበርጫ እስከ አልጫ ከእብድ እስከ ዱርዬ ያለው ጉዞ። እናንተስ ምን ትላላችሁ? የኑር ሁሴን የመልስ ምት ትክክል ነው ወይስ ልጆቹ ሙድ አያያዝ ላይ ይቀጥሉ? ኮሜንት ላይ ሀሳባችሁን አጋሩኝ። ኑሩ ሁሴን ቀጣይ ምን የሚለቅ ይመስላችኋል? ስፒከሩን ወደ ሁለት ያሳድገዋል ወይስ እነ ዳውድ ይቅርታ ይጠይቃሉ? ኮሜንት ላይ ያሳውቁኝ። እናንተስ በዚህ ጉዳይ ላይ ምንድን ነበር ሲሰማችሁ የነበረው? በቀጣይነት መሰል ቪዲዮችን በአላህ ፈቃድ እንሰራለን። አሰላሙ ዓለይኩም ወራህመቱላሂ ተዓላ ወበረካቱ።